ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሸር እንዲሁም ሳብስክራይብ በማድረግ አግዙኝ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በኦንላይንም ሆነ በአካል መማር ከፈለጋችሁ ከስር ባለው ስልክ በኢሞ በቴሌግራም፣ በዋትሳፕ ይደውሉ ይማሩ። በዚህ ቻናል የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ኦሮምኛ፣ ትግርኛ እንዲሁም የተለያዩ ቋንቋዎችን እናስተምራለን። ስትፈልጉን ይደውሉ ይማሩ። ዛሬ ይዤላችሁ የመጣሁት የመጀመሪያ ፊደል ከሀ እስከ ቀ ሻውን ወደ ትምህርታችን እንገባለን። ተከታተሉን። መልካም ቆይታ

ቃ ቄ ቅ ቆ። ውድ ቤተሰቦች የዛሬ ቆይታችን ይህን ይመስል ነበር። ከተመቻችሁ ላይክ፣ ሸር እንዲሁም ሳብስክራይብ በማድረግ አግዙኝ፣ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ቀጣይ ክፍል እስከምንገናኝ መልካም ቀን። አመሰግናለሁ።